ሰላም ጤና ይስጥልኝ። ከዚህ በፊት ሶስት ፈላስፋዎችንና አስታወቂያቸዋለሁ የማዲስ ፍልስፍና ባህል የገነቡ የመጀመሪያዎቹ ፈላስፋዎች በምዕራባውያን ፍልስፍና ታሪክ ውስጥ መጀመሪያዎቹ ሳይንቲስቶች የሚባሉትን አስታወቂያቸዋለሁ። ዛሬ ደግሞ ከማሊተስ ወጣ ብሏ በዛው በአዮኒያ የግዛት የሚባለው ኮልፎን የሚባለው አካባቢ የ ብቅ ያለ ሌላ ፈላስፋ አስተዋውቃቸዋለሁ። በጣም ጥንታዊ ፈላስፋ ነው። ዜኖፋነስ ይባላል። ከፍልስፍና ምድብ ውስጥ ተካቶ አላገኘሁትም። እንደ ሄራክሊተስ ብቸኛ ፈላስፋ ነው። በፍልስፍናው ግን ከማለቱ ሰባያን የተፈጥሮ ፍልስፍና ጋር የሚመሳሰል ነው። ልዩነቱ ሃይማኖት እና ሞራል ላይ ትችትና ስላቅ አንዳንዶቹ የሚያስቁ ስላቆችን የሚያቀርብበት ነው። ዜኖፋነስ ከፓራመንዲስ የሚባለው ሌላ ፈላስፋ የአህዳዊ መስራች እንደሆነ የሚጠቁም መረጃዎች አሉ። ምክንያቱም በሌላ ፍልስፍናው አምላክ አንድ ነው ወይም እውነት አንድ ነው ብሎ ስለሚያምን፣ እንደዚህ አይነት አስተሳሰብ ያላቸው ፈላስፋዎች አህዳዊ ፈላስፋ ተብለው ይታወቃሉ። መነሻቸው ዜኖፋነስ ጋር ነው ይባላል ዜኔፋኖስ በህይወቱ ስደተኛ፣ በእድሜው አዛውንት፣ በሙያው ገጣሚ ፈላስፋ ነው። ከማሊተስ ውጭ ኮልፎን የምትባል አካባቢ የተገኘ ቅድመ ሰኩራተስ ፈላስፋ ነው። 870 ዓመተ ዓለም በዛው በኮልፎን እንደተወለደ ነው የተነገረን። ከወልደት ውጭ በኮልፎን የነበረው የፍልስፍና ህይወት ብዙም አይታወቅም። በአብዛኛው የሚታወቀው ግን ዜነፋኖስ እድሜውን በስደት ያሳለፈ አዛውንት ፈላስፋ መሆኑ ነው። ይህንን ማወቅ የቻልነውን እንግዲህ ራሱ ስለ ራሱ ካስቀመጠው ሀሳብ በመነሳት ነው። ይህ የእርጅምና ዘመኑን በስደት ማሳለፉን ራሱ ሲገልጸው፣ እውነት ለመናገር መላውን የግሪክ መሬት እየረገጥኩ ስለ ፍልስፍና ማሳብ ከጀመርኩኝ ስልሳ ሰባት ዓመት አለፉኝ፣ ከዚያ በፊት ግን የ27 ዓመት ጠዋት ነበርኩኝ በሚል ስለ ራሱ የጻፋቸው ሀሳቦች አሉ። እነዚህ ፍራግመንቶቹ ላይ የተገኙ ሀሳቦች ናቸው። እንግዲህ ሁለቱን ዓመታት በድምሩ ስሌት ውስጥ ሲገቡ እውነትም የ94 ዓመት አዛውንት እንደነበረ መገመት ይቻላል። የሞተበት ዓመት በግልጽ ባይታወቅም 470 ዓመት በፊት ባሉት አምስት ዓመታት በአንደኛው እንደሆነ ነው የሚገመተው። አርስቶትል የሚለው ትክክል ከሆነ እንግዲህ ዜኖፋነስ የፓርሜኒዲስ አስተማሪ እንደሆነ እና በፍልስፍና አቋሟ አሀዳዊ ነው ይልናል። ለአርስቶትል በምስክርነቱ ዜኖፋነስ የፐረመንደስ ቀጥሎ የምናየው ፈላስፋ እሱ አስተማሪ ነው ይላል። ከማን ተማረ የሚለውን እንግዲህ ወይ ከታሌስ ወይ ከአነግዛሚን ወደ ከአነግዛሚንስ ከሶስቱ አንዱ ሳይማር እንዳልቀረ ፍልስፍና ነው የሚገመተው። ቀደም ብሎ የነበሩት ፈላስፋዎች እነሱ ስለሆኑ ወደ ፍልስፍናው ስንመጣ እንግዲህ የዜኖፋነስ በፍልስፍናው በስፋት የሚታወቀው በግሪክ አማልክት ላይ በሚያቀርበው ስላቃ ዘልትችት ነው። እነዚህን አማልክቶች የምናገኛቸው ደግሞ ሆሜርና ሄሶድ ስራዎች ላይ ነው። እነሱ በመተችት ነው የሚታወቀው። የዜኖፋነስ የሃይማኖት ትችትም እነዚህ ሆሜርና የሄሶድ ስራዎች ላይ የሚመሰረት ነው። የሆሜርና የሄሶድ አማልክቶች የሰው ስነ ልቦና እንዲኖራቸው ተደርጎ የተፈጠሩ ናቸው። እንደ ሰው የሚወዱ፣ የሚጠሉ ከሰዎች ጋር የቅርብ መስተጋብር ያላቸው፣ የሚቀኑ፣ የሚያፈቅሩ፣ የሚጠሉ ሌላው ቀርቶ ከሰዎች ጋር የተለያዩ ጉዳዮች የጋር አጀንዳ የሚጋሩ፣ ያጠፉ የሚቀጡ የሚወዱት ነው የሚሸልሙ ናቸው እና እነዚህ ሰውዊ ባህሪ የዜነፋኖስ ትችት መነሻ ይሄ ለአማልክቶች ተሰጣቸው ሰዋዊ ገጽታ ነው። ለዚህ እንግዲህ እነዚህ የግሪክ አማልክት በጥንቱ በዛ ዘመን የኦሎምፒያን አማልክት የሚባሉት ናቸው። በስፋት የሚታወቁት ቲታን የሚባሉት ሌላ ጄኔሬሽን አማልክቶች አሉ። እነሱን አሸንፈው በዚህ ውስጥ በኩል ተዋግተው ቲታኖችን ኦሎምፒያን አማልክት የሚባሉት በስፋት ገዢ ሆነው የሚመለኩበት ታሪክ ሆኖ ነው የቀረበው። እንግዲህ እነዚህ የመጀመሪያው የገጽታ ችግር ብሎ ያቀረበው ነው። የዚህ የገጽታ ችግር መሰረታዊ ባህሪ እነዚህ የግሪክ ወይም የኦሎምፒያን አማልክት የሚባሉት በአካልን በሰነልቦናም የሰው ገጽታ የተሰጣቸው መሆኑ ነው። ዜነፋኖች ይህን ችግር በሚመለከት አንድ የሚለው ሀሳብ አለው። እንደዚህ ይላል፤ ኢትዮጵያውያን አማልክቶቻቸው ደፍጣጣ አፍንጫና ጥቁር ቆዳ እንዳላቸው አድርገው ያስባሉ፣ ቴሪካውያን በበኩላቸው አማልክቶቻቸው ሰማያዊ አይንና ቀይ ጸጉር እንዳላቸው አድርገው ያስባሉ በሚል እስካሁን የሚታወቅለት ታዋቂ አባባል አለው። ይሄ አባባል እንግዲህ የሚለው ምንድን ነው? የአማልክቶች ያላቸው ገጽታ እንደየ ማህበረሰቡ የት ባህል የሚተለያየ ብዙ ሰው እንደሚያውቀው ያው በጥንት ዘመን ግሪካውያን ናቸው ኢትዮጵያ የሚለውን ስያሜ የሚሰጡት ይሄ የሚወክለው እንግዲህ ጥቁር ህዝቦች የሚተቃጠለ የአረረ ቆዳ ያላቸው ተብሎ ነው የሚገመተው የዛሬውን ኢትዮጵያ ላይሆን ይችላል ሊሆንም ይችላል። ግን ከሳህራ በታች ያሉት እና በዛ ወቅት ግሪኳን ግንኙነት ስለነበራቸው እነዚህን ህዝቦች ኢትዮጵያውያን በሚል መጥራት የተለመደ ነው እና ዜኖፋነስ ይሄን እዚህ ላይ የተጠቀመው ምንድን ነው፣ ኢትዮጵያውያን አማልክቶቻቸውን ሲስሉ እንደ ራሳቸው ገጽታ ይስላሉ። ኢትዮጵያን ደፍጣጣ አፍንጫ፣ ጥቁር ቆዳ ያላቸው አድርገው ይስላሉ። ቴሪካውያን ደግሞ የሌሎች ግሪኮች ማህበረሰብ ናቸው። እነሱ ደግሞ ሰልካካ አፍንጫ ያላቸው ሰማይና ዞማ ፀጉር ወይም ቀይ ፀጉር እንዳላቸው አድርገው ያስፋሉ። ከዜኖፋነስ ሀሳብ የምንረዳው እንግዲህ ኢትዮጵያውያን የሚያመልኳቸው መልክቶች እንደ ራሳቸው ገጽታ ያላቸው ናቸው። ቴሪካውያንም ነጭ ግሪክ ያላቸው የነጭ ግሪክ ዝርያዎች ናቸው። እነዚህ እንግዲህ ሁለቱም ማህበረሰቦች በራሳቸው አምሳል የተፈጠሩ አምላክ ያመልካሉ። እነዚህ ሁለት ህዝቦች እንግዲህ ነው የሚያመልካቸው አማልክቶች እንደ የራሳቸው ዝርያ የተለያዩ መሆናቸው ለዜኖፋነስ አማልክት በሰው አምላክ የተፈጠረው የሰው ገጽታ ያላቸው ናቸው። ይህ ደግሞ አማልክት የሰው ልጅ አስተሳሰብ፣ ባህል፣ ፖለቲካ ወዘተ ውጤት መሆናቸውን የሚያሳይ ነው። ከዚህ ሰዎች አስተሳሰብ ውጭ አማልክት ህሉና የላቸውም። ስለዚህ ዜኖፋነስ የተረዳው አማልክት የሰው ፍጥሯ መሆናቸው ነው እንጂ ሰዎች በራሳቸው አምሳል አማልክቶችን ማምለካቸው ነው የሚገልጸው። እንደዛ ከሆነ ግን እንደዛ ከሆነ ደግሞ አስቂኝ የሚመስል አሳብ ጊዜ የመጣው ምንድን ነው? አማልክትም አምለካቸው፣ እንስሳትም በተመሳሳይ ቀርጸው ሊያመልኩ ይችላሉ ወይ ነው የሚል ጥያቄ ያቀርበዋል። ሰዎች አማልክቶቻቸውን በራሳቸው አምሳል አድርገው ማምለክ ከቻሉ ፈረሶች በራሳቸው አምሳል፣ በሬዎችም እንደራሳቸው አምሳል ቀንድ ያለው አምላክ ቀርጸው ማምለክ ይችላሉ። ይህ ደግሞ አማልክትን ማዋረድ ነው ይላል ዜኖፋነስ። ለብዙ ሃይማኖት ጅል ሊመስል ይችላል፣ እሱ ደግሞ የብልህነት የብልህ ሀሳብ አቅርበዋል። ሰዎች በራሳቸው አምሳል ማምለክ ከቻሉ ከብቶችም ሃይማኖት ቢኖራቸው ኖሮ የሚያመልኩት በከብቶች አምሳል የተመሰሉ አማልክትን ነው ይላል። ይህ ደግሞ አማልክትን መሳደብ ነው። አማልክቶችን በከብት አምሳል መወከልና በሰው አምሳል መወከል ያው ብዙ ልዩነት የለውም። አማልክትን ማዋረድ ነው። ስለዚህ ይህ የገጽታ ችግር አንዱ የተቸው ችግር ነው። ዜኖፋነስ በኦሎምፒያን አማልክት ላይ ያስተዋሉ የሞራል ችግር የሞዳር ችግር ነው ይሄ ኡመር እና ሄሶድ ወይም በወቅቱ ሲመለኩ የነበሩ የግሪክ አማልክቶች የሞራል ችግር ያለባቸው ናቸው። ከሰው ጋር የሚዘላለፉ፣ የሚሰዳደቡ ኃጢአተኛ ብለው ምንትን የሚሉ ጦርነት የሚያስነሱ የሚያስቆሙ ሴራ የሚሸርቡ ራሳቸው ለስልጣን የሚስትረግን የሚያደርጉ ናቸው እነዚህ የመሳሰሉትን ነው የሚተቸው ዜኖፋነስ እዚህ ላይ ያቀረበው ሀሳብ እንደሚዘምሩት ከሆነ አማልክት እርስ በርሳቸው ስርቆት ማጭበርበር እና ማታለል የመሳሰሉ መጥፎ ነገሮችን ያደርጋሉ ሆሜርና ሄሲዮድ አማልክት ከሰዎች ጋር የዘለፋና ወቀሳ ስርቆትና ማጭበርበር ና ማታለል ውስጥ እንደሚገቡ አድርገው ያስባሉ ይላል ይሄ በሆሜር የታየው የአማልክት ላይ የታየው የሞራል ችግር ለ ለዜኖፋነስ ስህተት ነው። በጣም የሚገርመው ደግሞ እንደ ሰው የሚያጭበረብሩ ዝሙት የሚፈጽሙ የመሳሰሉት የተባለ ታዲያ ከሰዎች ምን ተለየ የሚል ሀሳብ እንዲይዞ እንዲመጣ ነው ያደረገው። ሶስተኛ እንግዲህ ኔተቸው የኦሎምፒያን አማልክት ችግር የህሉና ችግር ሲሆን የኦሎምፒያን አማልክት በሆነ ጊዜ የሚኖሩና በሆነ ጊዜ የሚጠፉ ዘላለማዊ ባህል የሌላቸው ናቸው። እንግዲህ አማልክት ላይ እንደሚታወቀው ቲዎሎጂ ላይ በጣም በምናውቃቸው የሃይማኖት ቲዎሎጂዎች ላይ አማልክት ዘላለማዊ ናቸው። በወቅቱ ግን የሚወለዱ ናቸው የግሪክ አማልክቶች እና ዜኖፋነስ እንደታዘበው ይሄ አማልክቶች ይወለዳሉም ይሞታሉም እንደሚል ሰዎች ቢሆን ኖሮ አማልክት የማይኖርበትም ጊዜ ያለ ማለት ነው እስኪወለዱ ድረስ ዜውስ ለምሳሌ እስኪወለዱ ድረስ አልነበረም ማለት ነው። ይህ ደግሞ ስህተት ነው። ምክንያቱም ትክክለኛ ማልክቶች ዘላለም አይናቸው ነው። ይህንን የሶስቱን ትችቶች እና ሌሎች የሚሄድ ስ የሃይማኖት ትችቶች አስመልክ መሰረት አድርጎ የሚነሳው ጥያቄ የዜኖፋኖስ ሃይማኖት ምንድን ነው ነው ነው። የዜኖፋኖስ ሃይማኖታዊ ትችት እንግዲህ መሰረት የሚያደርገው ምንድን ነው ከሚል ኤቲስት ነው? በአማልክት አለመኖር ያምናል? ወይስ ሌላ አማራጭ አለው? ወይስ ናቹራሊስት ነው? ፓንቲስት ነው? የሚሉ አሉ። የሚያከራክር ጉዳይ ሆኖ ለእኛ እንደ መነሻ የሚሆነው ግን ዜኖፋነስ አማኝ ይመስላል። ግን የተቃወሙ የግሪካውያንን አማልክት ነው። እና እሱ የሚለው እንግዲህ ግሪክ አማልክት ተሳስተዋል። ያለው አንድ አምላክ ነው። እሱም ሰው የማያውቀው አይቶት የማያውቅ ሰው ነው ይላል። አምላክ አንድ ነው። እሱም ከአማልክቶች እና ከሰዎች በላይ የሆነው ነው። በአካልም በስነልቦናም ማንም አይመስልም ይላል። ዜኖፋኖስ እንደሚለው ያው አንድ አምላክ ብቻ ነው። ከአማልክት ሁሉ ታላቁ አምላክ ሰዎች ከሚያስቡበት በላይ የሆነ መለኮታዊ ባህሪ ነው። ለመተቸት የሞከረው እንግዲህ እዚህ ላይ ሰዎች ስለ አምላክ ያላቸውን አመለካከት ነው እንጂ አምላክን አይደለም። አምላክ በራሱ እንዳለ እንደሚያምን የሚያመላክት ነገር አለው ዜኖፋኖስ። ከዚህ ጋር ተያይዞ እንግዲህ ሃይማኖት ከተቸ በኋላ ሌላው የመጣበት የማሌት ሳይን አይነት መርስ ዓለም ከምድን የተፈጠረችው የሚለውን ከማለክ ተፈጠረች ብሎ አላስቀመጠም። ዓለም የተፈጠረችው ከአፈር ነው፣ አንዳንድ የውሃ ነው ይላል። ይህን ደግሞ ሶስት አደረገው። የማሌት ሳይንን ፍልስፍና መርህ ማለት ነው። ቀደም ሲል ውሃ አየርና አንድ ኤፕሮን የሚል አይተናል። አሁን እዚህ ቁሳካት ላይ አፈር በመጨመር ዜኖፋነስ የቁስ አካላዊ ፍልስፍና እንዳስቀጠለ መረዳት እንችላለን። እንግዲህ ከሃይማኖት ትችት ወደ ፊዚክስ ነው፣ የፊዚክስ ሰው ነው የሚባለው። ወደ ፊት ዝርዝር ጉዳዮችን የምናይ ሆኖ አሁን የዜኖፋነስን ፍልስፍና አሳጠረን ባየንበት መልኩ መረዳት ይቻላል። በሌላ ፈላስፋ እስከምንገናኝ መልካም ቀን።